ዓብይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሣድስ ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን የሳድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሳድስ የሚዲያ ዝግጅታችን ላይ ነው። እንግዲህ እየሰማን ያለናቸው ናቸው ነገሮች ሁሉ በየጊዜው ጆሮን ጭው የሚያረጉ ነገሮች ናቸው። አሁን ደግሞ የመጣው የብርቱካን ታሪክን ተመልክቶ መሰረታዊ ነገር ሊደረማምስ ስለሚችል ማህበራዊ መስመራችንን ሊበጣጥሰው ስለሚችል እንደ ቀልድ ሳናየው ይሄን ሀሳብ መሞገት መቻል አለብን። በተወሰነ መጠን ስኖት አባውት ፖለቲክስ ግን ማህበራዊ በሆነ ዙሪያ ላይ ሙግት ይፈልጋል። ይሄ ጉዳይ እንዴት የሚለው ነገር ማየቱ በጣም ጥሩ ነው። የመጀመሪያው ነገር በእርግጥም ይችል ልጅ ተደፍራ ከሆነ ውድ ቤተሰቦቼ ማወቅና መርሳት የሌለብን ነገር በሴቱ እህቶቻችን ላይ ነገ ተደፍሬያለሁ ብላ የምትወጣ ማናችም ሴት እምነት ታጣለች፣ በማህበረሰብ ዘንድ ተቀባይነት ታጣለች። አንደኛው አደገኛ ነገር እሱ ነው። ስለዚህ በትክክል መደፈር አለመደፈሯ በውጪ አካል በሌላ በላቦራቶሪ ሊመረመር ሊታይ፣ ያም ደግሞ በይፋ በዶክመንተሪም በምንም ላይ ሊገባ ይገባል። ሕጋዊ ማረጋገጫ ሊሰጥ ይገባል። ምክንያቱም ተደፍራ ወጣቶች፣ ህጻናት ላይ የሚያመጣው ኢምፓክት ቀላል አይደለም። ሁለተኛ ደረጃ የዚች ልጅ መደፈር ተደፍራ በዚኛው ዶኩመንተሪ ላይ ደግሞ በሌላ መልኩ እንድትሰራ ተደርጋ ከሆነ እስቲል የጠፉት ወይም የተሰወሩት የደምቢ ዶሎ ተማሪዎች ጉዳይ በዛው ላይ አካትም ነው ስለዚህ እዚህ ጋር መሞገት ያለብን ነገር እና ፎርዋርድ ማድረግ ማቅረብ ያለብን ሀሳብ አለ። ለሚመለከታቸው አካላት ይህን ሲኒማ ሲዘጋጅ፣ ትላንት በቀረበው በአዲሱ ሲኒማ ላይ በአዲሱ ዶክመንተሪ ላይ ጥያቄ ያለኝ ሰባት የምጠራጠራቸው ነገሮች አሉ። ስለዚህ እሱን ማቅረብ ፈልጋለሁ። የመጀመሪያው ነገር ፊልሙ በአንድ አካል ሁለቱም ፊልሞች በአንድ አካል ተሰርተው ሊሆን ይችላል። ያ ማለት ምን ማለት ነው? ልክ የደምቢዶሎ ተማሪዎች ጠፉ ከጠፉ በኋላ ኢሚዲየትሊ ታሪክ ያው ፎልስ ፍላግስ ይፈጠራሉ። በሁሉም አለማት ላይ ያለ ጉዳይ ነው። ኢትዮጵያ ውስጥ ብቻ ያለ አይደለም። ሌሎች አለማት ላይ ሁሉ ፎልስ ፍላግ ይፈጠራል። ስለዚህ በፎልስ ፍላግ ወይም ደግሞ በሚሰጠሩ ሀሰተኛ ትርክቶች የተነሳ ማህበረሰብን ማሳመፅ፣ ማህበረሰብን እንደገና ማሳመን፣ ሌሎችም ነገሮች ተያይዞ የሚመጡ ነገሮች ናቸው። ስለዚህ እነዚህ ሰዎች ምናልባት ሲኒማው ላይ ሁሉ የተሳተፉት የደህንነት አካላት ቢሆኑ ፊልሙ የተሰራው በሁለቱም ለኢቢኤስም የተለቀቀው በኢቲቪ የተለቀቀው የተሰራው በአንድ አካል ከሆነ ሁለቱም ታሪኮች አንደኛው የውሸት ትርክት እንዲሆን ተደርጎ ተቀርቦ ሁለተኛው ደግሞ ያን የውሸት ትርክት ሊያፈርስ በሚችል ተደርጎ የተሰራ ቢሆንስ አንደኛው ጥርጥሬ ያ ነው። በዚህ ጥርጥሬ የተነሳ ምናያቸው ሌሎች ነገሮች አሉ። ይሄንን ማድረግ ለምን ተፈለገ? ለምንድነው እንደው ይሄ ሲኒማ ይሄ ድራማ ሊፈጠር የተቻለው? እዛኛውም ድራማ ላይ ስታዩት ስህተቶች አሉ። እዚህ ላይ ማምለስ የምታዩት ስህተቶች አሉ። ለምሳሌ ላሳያችሁና በጣም ግልጽ በሆነ በዚኛው ድራማ ላይ ከተቀመጡት ግልጽ የሆኑ ሚስቴኮች መካከል በትክክል ላሳያችሁ በመጀመሪያው ላይ ምን ይላል? ይሄንን እስቲ አንዴ ላሰማችሁ ይውላችሁ። አሁን በዚህ በዚኛው ላይ የተምታታ ታሪክ ይቀርባል። እንግዲህ አንደኛው በጣም የተምታታው መረጃ ፊልሙ በቀረበ አንደኛ ደቂቃ፣ ትላንት የቀረበው አንደኛ ደቂቃ ከአርባ አካባቢ ጋዜጠኛው ምን ይላል? እስከ ትዳር ድረስ በድንግልና የኖረችው ብርቱካን ብሎ ያስቀምጣታል። ልብ በሉ፣ እስከ ድንግልና እስከ ጋብቻ ድረስ በድንግልና ኖራለች ይላል። ይህ ሰው ደግሞ ባለቤቷ ሆነ የቀረበው ሰው ደግሞ ምን ይላል? ከዚህ ጋር ተያይዞ ብርቱካን ልጇን ተመልክቶ ሁለት ዓመት እድሜው እንደሆነ ያምናል። እዚህ ጋር እሺ ልንገራቸው፣ አንድ ዓመት ከስድስት ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመት ነው? ሁለት ዓመት ነው። ስለዚህ የዛሬ ስድስት ዓመት አምስት ዓመት ብትደፈር ነው የእዛን ልጁ ስንት ዓመት የሆነው ነበረ? አምስት ዓመት እና ከአራት ዓመት በላይ የሆነው ነበረ። ልጁ ስንት ዓመት ነው? ገና ሁለት ዓመት ነው። እና ተደፍራ ታግታ ደንቢዶሎ የሚለው በጣም ውሸት ነው። አታቆም ደንቢዶሎ ቤት እንደሆነ ራሱ ኦኬ። እኚህ ሰዎች ለምሳሌ ድራማ እየሰሩ ከሆነ ገጸ ባህሪያት ከሆኑ የዛሬ ልክ የደንቢዶሎ ተማሪዎች ከጠፉ በኋላ እኚህ ሰዎች እንዲገናኙ ማድረግ ይቻላል። ወይም ሁለቱም የደህንነት ባለሙያዎች ከሆኑ አንድ ላይ ተጋብተው አንድ ላይ እንዲኖሩ ማድረግ ይቻላል። ያ ከሆነ ቀጥሮ የሚመጣው ነገር ምንድን ነው? ድራማው ከመጀመሪያ ጀምሮ በሁለቱም ሲኒማዎች ኢቢኤስም ያንን ባልታወቀ የእሑድ ጋዜጠኞቹ ሲያቀርቡት ፌክ ኒውስ ወይም ፌክ ዶክመንተሪ መሆኑን ፌኪሜንተሪ እንበለው፣ ፌኪሜንተሪ ተመችቶኛል ቃል። ፌክ ዶክሜንተሪ ፌኪሜንተሪ መሆኑን ጋዜጠኞቹ ላያውቁ ይችላሉ። እንበል የተሰጣቸውን ኮሚትመንት ስሩ ይባላሉ። ያንን በመስራታቸው ደግሞ ሰርታቸዋል ተብሎ አሁን እነዛ ጋዜጠኞች፣ የኢቢኤስ ጋዜጠኞች ሊታሰሩ ይችላሉ። ሶ ምን ማለት ነው? ቀጥሎ ደግሞ በመንግስት የሚሰራው ደግሞ በጣም የተቀነባበረ በጣም ብዙ ዳታዎች ያሉበት ነው። ሆን ተብሎ የተዘጋጀ እንደሆነ ያስታውቃል። ሶ በሶስት ቀን በአራት ቀን ያን ያክል የጠራ ቪዲዮ ይሰራል ወይ? ሌላ ጥያቄ ነው። ስለዚህ ይሄ ነገር በሚሆንበት ሰዓት ላይ እነዚህ ሰዎች በግልጽ እዛ ላይ እንደተቀመጠው 15 ደቂቃ 10 አካባቢ እሱ እሱ የሚናገረው ሕፃን ሁለት ዓመት እንደሆነ ነው ከዛ በ2014 ተጋባናለ እላዩ ላይ ይቆጥራል እንደ 2014 2015 16 17 ጊድና ይቆጥራል ባሏ ስለዚህ ህፃኑ ሁለት ዓመት ነው ከተባለ 2014 ተፀንሳ እሷም ስትናገር ቀጥላ ምንድነው የምትለው በድንግልና ነው ያገባኝ ጋዜጠኛው በድንግልና ግብታለች ይላል እሷ ደግሞ ብርቱካን የምትለው ምንድን ነው እኔ ሲያገባኝ ጸንሼ ነው ይላል የተበታታ ነገር እኮ ነው ጸንሼ ነው ይላል ትላለች እሷ እሱ ደግሞ ሁለት ዓመት ነው ህፃኑ ይላል። እሷ ፀንሳ ካገባች ህፃኑ መሆን የሚገባው 2014 አንዱ አንዱ እህቷ ስትናገር እዚህ ቪዲዮ ላይ ራሱ ምንድን ነው የምትለው በህዳር 2014 ላይ ነው የተጋቡት ትላለች እህትየው። ስሟት አሁን እዚህ ጋር አለ ይሄው። ቆይ እህት ዘመድ ነገር ናት የምትናገረው ህዳር 2014 ተጋብተዋል ትላለች። ህዳር 2014 ላይ ከተጋቡ ኦልሞስት ስንተኛ ዓመት ይሆናል አሁን አራተኛ ዓመት ይሆናል። ስለዚህ ህፃኑ ሁለት ዓመት አይሆነውም ማለት ነው አራት ዓመት ነው የሚሆነው ማለት ነው። አራት ዓመት ከሆነው በሁለቱ መካከል የሆነ የተሰራ የታሪክ ምናምን ድራማ አለ ድራማ አለ። ሶ እሷን በደንብ እዚህ ጋር የምትለውን ነገር ሁለቱ ሚሉትን ስሙታ። አምስት ዓመት ስድስት ዓመት ነው ልጁ ደግሞ ተደፍራ እንደወለደች አንድ ዓመት ከስድስት ወር ጫካ እንደቆየች ተደፍራ እንደወለደችው ነው ልጁ ግን ስንት ዓመት ነው? ሁለት ዓመት ነው። ስለዚህ የዛሬ ስድስት ዓመት አምስት ዓመት ትደፈር ነው። የዛኔ ልጁ ስንት ዓመት የሆነው ነበረ? አምስት ዓመት እና ከአራት ዓመት በላይ የሆነው ነበረ። ግን ልጁ ስንት ዓመት ነው? ገና ሁለት ዓመት ነው እና ተደፍራ ታግታ ደንቢዶሎ የሚለው በጣም ውሸት ነው። አታቆም ደንቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነ አታቆም ስሙም ላታቆ ትችላለች። የዛ ገና ነበረ። ስለዚህ ይህ በጣም የተሳሳተ ነው። 2014 ተጋባን 2014 15 16 17 ኦልሞስት የሆነ ወደ አራት ዓመት የመጣ ነው። አብረንም ከተጋባን በኋላ እሷ ሜዳ ተቀምን ም ማለት ማብረንም ኖሩ ከሐዋሳ ውጭ ከደብረ ማርቆስ ውጭ የማውቀው ነገር የለም። እዛ ተጋቡ። ከዛ ወደ አዲስ አበባ ተመለሱ መኖር ጋዜጠኛው ድንግል እስከነበረች ይላል። እሷ ደግሞ ፀንሼ ነው የተጋባሁት ትላለች። እዛ ጋም ስታዩ በደንብ ስሙ። እዚህ ጋ ትዳር ጓደኛ የመጀመሪያ ነው። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከአቀራረባችን የተነሳ ለዚያ ቀጥታ ጎጃም ይሄን ሰርጋችንን ነፍሰ ጡር ሆኜ ነው ጋብቻ የፈጸምኩት። አልሰን የጋብቻ ሰርተፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሀሳ መሄድ አልፈለጉም። አንደኛ ተዳርጅ ያለሁ፣ ሁለተኛ ህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ማመቻቸት ስላለብኝ አዲስ አበባ ማለት ነው፣ ነው እንጂ እዚያ ቀጥታ በአካል አልሄድኩም። እንደተወለደ በሁለት ቀነሱ። እንግዲህ ይሄ በግልጽ እዚህ ጋር የምታዩትን ነገር ታያላችሁ ማለት ነው። ኦኬ ሶ ትልቁ ነገር እዚህ ጋር የምናየው ህጻኑ ብቻውን አራት አመት እድሜ ሊሞላው ሲገባ ግን እዚህ ጋር የተቀመጠው ሁለት አመት እድሜ ነው። ይሄ ብቻውን የተምታታ ነው ማለት የተቀነባበረ ስቶሪ መሆኑን በደንብ ታያላችሁ ማለት ነው። ሁለቱንም አንድ አካል እንዳቀነባበረው ታያላችሁ። ይሄ ባለበት ደረጃ ሌላ ከሚያጠራጥረኝ አራተኛው ጉዳይ በዛ ቦታ ላይ ይሄንን ነገር ሁለቱንም ሲኒማዎች አንድ አካል ፕሮዲስ እንዲያደርጋቸው ለምን ተፈለገ የሚለውን ነገር ሊያሳምኑ የሚችሉ ሌሎች ነጥቦችን እዛ ውስጥ እንመለከታለን። ለምሳሌ ምናልባት እንደ መልካም እንደ መልካም ሆኖ የሁለት ማህበረሰቦች አሁን በአማራና በኦሮሞ ማህበረሰብ መካከል ግጭት እንዳይፈጠር ይሄ ነገር ቢሰራ ነገ የአማራ ጥላቻ፣ የኦሮሞ ጥላቻ እንዳይፈጠር ተደርጎ ማህበረሰቡን ለማስተራረቅ ይረዳል ብለው በቅን ሰርተው ከሆነ ይሁን፣ መልካም ነው፣ ሱጥሩ ነው። ግን ከዛ በላይ ይመስለኛል ጉዳዩ፣ ፖለቲካል ይመስለኛል። ሶ እነዚህ ሁለቱንም ዶክመንተሪዎች አንድ አካል ካዘጋጃቸው፣ ሁለቱም ሚዲያዎች ለምሳሌ ኢቢኤስም ኢቲቪም ተባብረው የሚሰሩ ናቸው ትላለች ማዛ መሐመድ በስልክ በሚነገርበት ባለው ውይይት ላይ ያ ከሆነ ምን ማለት ነው? ተባብረው የሚሰሩ ናቸው እህቴ እንዳይመስልሽ፣ አምልጭ ጥፊ የሚለው ንግግሯ ላይ ያንን ትጠቁማለች። ስለዚህ እዛ ቦታ ላይ ተባብረው የሚሰሩ ናቸው የሚለውን ፒክ ብናደረግ፣ ተባብረው የሚሰሩ ከሆነ እነ መዓዛን ማሳደዱ እነ መዓዛ በዚኛው ላይ እንደ ጠላት ሆነው እንዲቆጠሩ መደረጉ የሚያምታታ ነገር እንዳለበት ታያላችሁ ማለት ነው ዞ እነሱ ኢቲቪና ሁለቱ ተባብረው ነው የሚሰሩት ብላ እነ መዓዛ እንዴት ኢቢኤስ ላይ ይሄ ሲኒማ እንዲሰራ እንዴት አደረጉ የሚለውን ነገር በደንብ እናያለን። ሌላኛው በብዙ መልኩ የሚያጠራጥሩ ብዙ ነገሮች ውስጡ ትመለከታላችሁ። እዛ ቦታ ላይ ይሄን ነገር በጋራ የማዘጋጀት የሚያጠራጥረው ነገር ያንም ፕሮጀክት በተለይ የተቀመጠው የሆነ ቡድን የሆነ ፖለቲካ ፓርቲ የደምቢ ዶሎ ጉዳይ አድርጓል የተባለው አካል እንዲጠላ ያደርጋል የሚል ሎጂክ አለ። ሶ እንዲጠላ የሚያደርግ ቪዲዮ ተሰርቶ ያንን ቪዲዮ መልሶ በማካካስ ከዚህ በኋላ የሚሰሩ ተመሳሳይ ፕሮዳክሽኖች ጥርጥር እንዲኖራቸው፣ ሰዎች በዛ ላይ እምነት እንዳይኖራቸው ያደርጋል ማለት ነው ሰዎች እንዲጠራጠሩ እምነት እንዳይኖራቸው ያደርጋል። ስለዚህ ቀጥሎ የደንብ ዶሎ ነገር ወይም ደግሞ እንደዚህ አይነት ነገሮች በሚነሱበት ሰዓት የአንድን ቡድን ለማጠልሸት እንደዚህ አይነት ፌክ ቪዲዮዎች ይሰራሉ የሚለው ነገር ቀድሞ በዛኛው በቀደመው ቪዲዮ ከተሰራ ቀጥሎ እሱን በሚያካክስ ደግሞ ከተሰራ ታጣፋዋለህ ማለት ነው። ሶ የቀደመውን ራስ ሰርተኸው መልሰ በሌላ የምታጣፋው ከሆነ ሌላ ሰው እንዳይሰራ ታደርገዋለህ። ያ በጣም ምክንያቱም፣ ብዙ ሰው አልቅሷል። ብዙ ሰው በዚህ ጉዳይ ላይ ተጎድተዋል። ስለዚህ ያ ከሆነ እምነት የሚባል ነገ ተመሳሳይ ስቶሪ ቢመጣ ማህበረሰቡ በባለፈውም ተታልናል የሚል ነገር ሊመጣበት ይችላል ማለት ነው። እዚህ ላይ እንግዲህ በሶስት ቀናት ውስጥ እንዴት ዶክመንተሪ ሊሰራ በዚህ ደረጃ ላይ ያለ ነገር ሊሰራ ይችላል ብላችሁ ልታስቡ ትችላላችሁ። በሶስት በአራት በአምስት ቀናት ውስጥ ማለት ነው፣ ትናንት የተሰራው ቪዲዮ ላይ ስለዚህ ቀድሞ ካልተዘጋጀ በቀር ስቶሪዎች ሁሉ ቀድሞ የተዘጋጁ ናቸው። ያም የመጀመሪያውም ሲኒማ በኢቤስ ላይ እንዲተላለፍ የተደረገው ቀድሞ የተዘጋጀ ከሆነ ይሄኛውም ተከትሎ የተዘጋጀ ከሆነ ተከታትለው ተሰርተዋል ማለት ነው። በሶስት ቀን በአራት ቀን ውስጥ ብዙ ነገር ሲመጣ ታያላችሁ። ለዚህ በጣም ቆንጆ ማስረጃው አንደኛው፣ እኔ የምጠራጠረውን ነው እንጂ ማውራው እውነታውን አይደለም እ የምጠራጠራቸውን ፖይንቶች ነው ማውራው አንደኛው፣ ሌላኛው ወደ አራቱ የአምስተኛው ነጥቤ የፎቶዎቹ ጉዳይ ነው ፎቶዎቹ ላይ ስትመለከቱ የዚች ልጅ የብርቱካን አጠቃላይ ገጽታ የሚቀያየር እንደሆነ ታያላችሁ። ሁሉም ቦታ ላይ ፊቷ ይለያያል። አንድ ሲኒማ ሲሰራ አንድ ጊዜ መጥቆር አንድ ጊዜ መቅላት ይኖራል ማ የተለያየ ጊዜ ቀረፃውን ካደረከው ወይም መተ ኤዲት እያረከው መልሰ የምትወስደው ከሆነ ተመሳሳይ ልብስ ነው የምታለብሰው፣ ግን የፊት ቀለም ለውጦች ያመጣል። እዚህ ጋር የምታየው ነገር ሁሉ ልጅቷ ላይ ብዙ መልክ ለውጦች እናያለን ማለት ነው። ያ ከሆነ ምናልባት በዛ ደረጃ ላይ እንዲሰራ ያደረገ ነገር ሆኖ ሊሆን ይችላል። እንግዲህ ሁለቱም ቀድሞ የተዘጋጁ ድራማዎች ሊሆኑ የሚችሉበት ነገር ከተፈጠረ ሌላዎችን እይታ ጨማምሮ ማየት ይጠቅማል። ሌላኛው እንደዚህ አይነት ፕሮዳክሽን መስራት የሚጠቅመው ነገ እንደ ኢቢኤስ ያሉ ሚዲያዎች የግል ሚዲያዎችን መቆጣጠር የሚፈልግ አካል ሚዲያዎች የግል ሚዲያዎች እንደዚህ አይነት የአሰት ፕሮዳክሽን እየሰሩ ስለሆነ ስለዚህ ባለሙያዎችን መድቤ የግል ሚዲያዎችንም ኤዲቶሪያል መድብበታለሁ ብሎ መንግስት ማለት ይችላል። አሳማኝ ነገር ያገኛል ማለት ነው። የግል ሚዲያዎችም ለመቆጣጠር እንዲ አይነት ፌክ ፕሮዳክሽኖች ተሰርተው ከለቀቁ በኋላ በስጉርም ሊለቀቁ ይችላሉ። የምሳሌ እንበል ኢቢኤስ ባለቤትም ላያቀው ይችላል። ኤዲቶሪያሉ ይሁን ሁለት ሰው ሶስት ሰው ካወቀ በቂ ነው። ሌላው ሰው ላያቀው ይችላል። ከተለቀቀ በኋላ የሆኑ ሰዎችን ታስርና አስር ቀን አስር መፍታት ትችላለ። ግን በዛ ውስጥ ያለውን ነገር ስታየው ደግሞ በምትፈልገውን አላማዎች ግን መፈጸም ይቻላል ማለት ነው። በጣም ብዙ የሌላኛው የሚገኘው ኢምፓክት በጣም ብዙ የብርቱካንን ጉዳይ ያራገቡ ሚዲያዎች አሉ፣ አክቲቪስቶች አሉ፣ ፖለቲከኞች አሉ። እነዚህም ሁሉ በአንድ የትመታቸዋለ ማለት ነው። ልክ እንደዚህ አይነት ጠለፋው መጥፋቱንም ማለት የተሰወሩ ልጆችንም ተመልክቶ ከእነሱ መካከል እውነትም ይችል ተደፍራ ሊሆን የምትችል ልጅ ነው ልትሆን የምትችለው ለምሳሌ ምክንያቱም እንደዚህ አይነት ነገር በሚመጣ ሰዓት ተደፍራ የነበረች ልጅ ግን ለዚህ አላማ ተጠቅሟት ሊሆን ይችላል። ተደፍራ ከሆነ ስቲል የሚያሳዝን ታሪክ ስለሆነ የዚችን ልጅ ጉዳይ መጠቀም በብዙ መልኩ ህይወት የሚጎዳ ነገር ይሆናል፣ ማለት ነው። ያ ከሆነ በጣም ብዙ በብርቱካን መደፈር ምክንያት ፖለቲከኞች፣ ሚዲያዎች በአንድ እምነት እንዲታጣባቸው ማድረግ ይችላል። ሶ ይህንን ነገር አከታትሎ ሊመጣ ይችላል። ስለዚህ ብዙ እነዚህን በጣም ብዙ በብርቱካን መደፈር የሰሩ ፖለቲከኞች ያጫዋጫሁ አክቲቪስቶች፣ ሌሎች በጠቅላላ በአንድ እምነት እንዲታጣባቸው መስራት ይቻላል ማለት ነው። ይሄንን ከተደረገ ሌላኛው የዚህ ጥቅሙ ይሄን የማድረግ ጥቅሙ ሁለቱን ቪዲዮዎች የመስራትና ሁለቱንም ፕሮዳክሽኖች በአንድ የመስራት ዋነኛው ጥቅሙ የደምቢዶሎ ተማሪዎች ጉዳይን ተመልክቶ ነገ የማያዳግም ጥያቄ ተመልሶ እንዳይነሳ እምነትና ኮንፊደንስ የመፍጠር የመሸርሸርም ነገር ይዞ ሊመጣ ይችላል። እምነት ይሸረሽራል። ብዙ ሰዎች እንዳይታመኑ ያደረጋቸዋል። ይሄ በጣም ፌክ ድራማዎች የሚሰሩበት በዚህ ነው የተባለ በከፍተኛ ነገር ነገሮችን ሊያበለሻሽ ይችላል። ከዛ ውጭም ፖለቲካል አጀንዳ ይኖረዋል። ከሆኑ ፖለቲካ ቡድኖች ጋር እርስ በርስ ያላቸውን ነገር በተመለከተ ብዙ ነገር ሊሰራ ይችላል ማለት ነው። ይሄ ባለበት ሁኔታ ላይ ሊቀርቡ የሚችሉ መቅረብ የነበረባቸው በጣም ብዙ ነገሮች አሉ። በእርግጥ ብርቱካን ሀዋሳ ላይ የሚያቃት ሰው ካለ እነዚህ ሰዎች ወጥተው መናገር መቻል አለባቸው። ባለቤቷም ደግሞ በባንክ ይሰራል፣ ኮልፌ አካባቢ አጠናተራ ተብሏል። እዛ አካባቢ ላይ ቡና ባንክ የሚሰሩ ሰዎች ካሉ ለሚዲያው ቅርብ ሆነው በዚህ ጉዳይ ላይ ቢናገሩ የልጆቹ ቤተሰቦች ገጠር ያሉ ቤተሰቦችም ክፍላት ሀገራት ድረስ ተኪዶ በደንብ አድርገው መስራት ቢቻል ደግሞ ከሁለቱም አካል ላይ ያጣራ የፈለገ ሰው በደንብ አድርጎ እነዚህን ማየት ይችላል። ሌሎች ከሚያምታቱ ጉዳዮች መካከል አንደኛው የግድግዳ ፎቶዎች ናቸው። እነዚያ የግድግዳ ፎቶዎች ለሲኒማ ተብለው እንደተዘጋጁ ያስታውቃሉ። ምክንያቱም ኢቨን የዛሬ የሆነ ጊዜ የሆነ አራት ዓመት ምናምን የተዘጋጁ የዛሬ ሁለት ሶስት ዓመት ተዘጋጅተው ያሉ ቢሆኑ የግድግዳ ፎቶዎቹ እነዚህ ፎቶዎች ስናያቸው ራሳቸው ፍሬሞቹ እዛ ላይ ወረቀት ሁሉ ያለው ፍሬም አለ ንጹህ፣ ምንም ያልተነካካ ፍሬም አለ። ፎቶዎቹ አይመሳሰሉም። ይቺ ልጅ አይተን እንደሆነ በሲኒማዎቹ በሁለቱም ሲኒማዎች ላይ አንድ አይነት መልክ የላትም፣ የሚለያይ መልክ ነው ያላት። እና ይሄ ነገር የሆነበት ዋነኛው ምክንያት ፕሮዳክሽንን በሚሰራበት ሰዓት ያለ ባህሪ እንደሆነ እናያለን። ስለዚህ ሁለተኛውም ሲኒማ ምን ድራማስ የማይሆንበት ምክንያት ምን አለ እና ድራማ ከሆነ በእርግጥም ይቺ ልጅ ተደፍራ ሊሆን ከቻለ በጣም የሚያሳዝን ነገር ነው። ምክንያቱም ተደፍራ ፍትሕ እንዳታገኝ የተደረገበት ነገር ነው። ነገ ከነጎዲያ በሴቶቻችን ላይ ከባድ ጫና አከታትሎ ያመጣል። ብዙ ሰው እምነትና ትረስት ያጣል። እንደዚህ አይነት ነገሮች ደግሞ በጣም ከባድ ናቸው። ስለዚህ በጥንቃቄ መሰራት አለበት። ሲሰራ እንደ ትውልድና እንደ ሀገር ነው መታሰብ ያለበት ለፖለቲካ ጥቅም አገልግሎት ላይ ሊሆን በሚችል መልኩ የሚሰራ ነገር ግን መሰረታዊ ማህበረሰባዊ መንደራችን እንዳይንደው መጠንቀቅ ያስፈልጋል። ለምሳሌ በዚህ ሲኒማ ላይ ብዙ ጊዜ መንግስታዊ አካላት እንደዚህ አይነት ቪዲዮዎች በየቦታው መደፈርን ተመልክቶ ብዙ ይሰራሉ። በየዩቲዩቡ በየቲክቶኩ እንደዚህ አይነት ነገር በጣም እየበዙ ነው አሁን ያሉት ነገር፣ ግን አሁን ላይ መንግስት ለምንድን ነው ሀይሊ ኮንሰርንድ የሆነበት ተቃዋሚዎችም ለምድር ኮንሰርን ሊሆኑበት ጉዳይ ወደ ፖለቲካ ተቀይሯል። የፖለቲካ አጀንዳ መሆኑ ይታወቃል ማለት የፖለቲካ አጀንዳ ከሆነ ይህን አጀንዳ በመጠቀም የሚደረገው ነገር ትውልድ ላይ ቀጣዩ ጄኔሬሽንን ሊያወድም ስለሚችል ጥንቃቄ ያስፈልጋል በእንደዚህ አይነት ነገር ላይ ስለዚህ እኔ ምናልባት በአንድ አካል የተቀነባበረ ነገር ሊሆን ይችላል የሚል ጥርጣሬ አለኝ። በአንድ አካል ከተቀነባበረ እነዚህም ሁሉ ነገሮች በአስተውሎት ማየት ይችላላችሁ። እንደገና ልክ እንደ አንድ አካል እንደተቀነባበረ አድርጋችሁ አስባችሁ ሁለቱንም ፊልሞች እስኪ አውርዱና እንደገና እዩዋቸው። አንድ አካል ያቀነባበራቸው የመጀመሪያውንም በእርግጥም ይች ልጅ የተደፈረች ልትሆን ትችላለች። መርሳት የሌለባችሁ የተደፈረች ልጅ ልትሆን ትችላለች። የተደፈረች ከሆነች የሷን የታሪክ በመጠቀም ምክንያቱም ነገ ፎረንሲክ ምርመራ ውጤት ቢመጣ አሳማኝ ነገር ማቅረብ ከሚቻለው ይችሊት እንደተደፈረች ሲቆጠር ነው። ሶ ያ ከሆነ የሚያመጣው ኢምፓክት ቀላል አይደለም። ውድመቱ ቀላል አይደለም። ስለዚህ ማህበራዊ ኪሳራችንን ያበሰዋል። አንዳንዱን ቦታ ላይ ደግሞ አርቲፊሻል ኢንቴሊጀንስ ጥቅም ላይ ውሎ ሊሆን ይችላል። ኤአይ አይነት ድምፆች ጥቅም ላይ ውለው ሊሆን ይችላል። ለምሳሌ አንድ ቦታ ላይ ቪዲዮ ሲያስደግሟት ይታያል። ያ የሚያስደግሟት ቪዲዮ ወይም ደግመች ስር የሚሏ ቪዲዮ ላይ ተቆርጦ እዚህ ስክሪን ላይ የምታዩት አይነት ሲኒማ ላይ አስቆርጠው እንደገና የሚያስደግሙት ድምፅ ላይ አርቲፊሻል ኢንቴሊጀንስ ሊገባ ይችላል። እንደገና ኦሪጂናል ፋይሉ ከመጀመሪያ ጀምሮ ሊኖር ይችላል። የድምፅ ሪከርዶች ሲታይ፣ ሌሎችም ነገሮች ሲታዩ፣ ሆን ተብሎ ቶኖችን ማየት ይችላላቸው። የቁጣ የፍርሃት ቶን የሌለባቸው ለምሳሌ ይገሏታል፣ ቶሎ ይዘሻሽሺ ሲባል የድንጋጤ ነገር እዛ ጋር አይታይም። ነገሮችን አበለሻሽተሻል በተባለበት ሰዓት እሷም እዛ ጋር የምትናገረው ነገር አለ። ብርቱካን በጣም ግን ሁለቱን ተውና ከሆነ ግን በጣም በኢትዮጵያ አንደኛ ተውኔት ሰው ናት። በጣም በጣም የምትገርም የተውኔት ሰው ናት። ሁለቱንም በሚገርም ሁኔታ ተወጥተዋለች። ከሁለት አንዱ ዋሽታለች፣ ያው ግልጽ ነው። ምክንያቱም እዚህ ቦታ ላይም ተናገር ተብላ እስከ ተገዳም ተናግራ ከሆነ ዋሽታለች ማለት ነው። ያኛው ላይም ከሁለት አንዱ ዋሽታለች፣ ወይም ሁለቱንም ዋሽታለች። ያ ከሆነ ምን ማለት ነው? በጣም አደገኛ የተውኔት ገጽታ ያላት ሰው ናት። በጣም የምትገርም ለተውኔት እጅግ በጣም የምትገርም ሰው ናት። ምናልባት የደህንነት አካል ልትሆን ትችላለች። እጅቷ ብዙ ነገር አለ። እንግዲህ ያው ከጀርባ ብዙ ነገሮች ነው ያሉት። ክሎዝ ነገር እንደሆነ ታያላችሁ። ነገሮች ሪል ሆነው እንዲሄዱ እንደተደረገ ታያላችሁ። ሁሉም ነገር በቃ ተቀነባብሮ ሪትም ይዞበት እንዲሄድ የተደረገ ነገር እንዳለበት ማየት ይቻላል። ስለዚህ የእኔ ግምት እነዚህ ናቸው። ከተሳሳትኩኝ አርሙኝ፣ የምትጨምሩት ነገር ጨምሩ፣ የምትቀንሱትም ካለ መቀነስ ትችላላችሁ። በጣም ግን ትረስት እምነት የሚባለው ነገር ከሰው ዘንድ እያጣን ያለንበት የመጨረሻው ዘመን በጣም ከባድ ዘመን ነው። እግዚአብሔርም የሚነግረን ነገር የሀሰተኛው መንፈስ አለማትን የሚያጥረቀልቅበት ሀሰትም የሀሰትም አባት ነው ይለዋል። ስለዚህ በእያንዳንዱ ነገር ድራማዎች ይበዛሉ። የህይወት ድራማዎች ይበዛሉ። ሶ እንዴት አድርገን ነገሮችን እንደምናምን ግራ የሚገባን ጊዜ እንደሆነ እናያለን። ብዙ አይነት ማረጋገጫዎችን ከውስጥ ማውጣት ትችላላችሁ። ግን የሚምታቱ ነገሮች እዛው ጋር በግልጽ የምታዩቸው ነገር ከሆኑ ችግር አለ ማለት ነው። በጣም ስቶሪው ላይ ችግር አለ፣ የተቀነባበረ ነገር ችግር አለ። ስለዚህ ይህንን ማየት ትውልድና ሀገርን ያተርፋል። የመጨረሻው ዘመን ግን በጣም ከባድ ዘመን ላይ ያለ ነው። ጨካኝ ዘመን ላይ ያለ ነው። እግዚአብሔር ይቅር ይልን ዘንድ እንጠይቃለን። እግዚአብሔር ይህን ሁሉ የምናየውን ነገር እንዲያሳልፈን፣ ልዑድ ጌታ ኢየሱስ ይህን ሁሉ ነገር በደሙ እንዲሸፍን፣ ኢትዮጵያን ከሞት ከጭንቀት፣ ከፍርሃት፣ ከዚህ አይነት ነገር ሁሉ እንዲሰውራት እንጸልያለን። ከዛ ውጭ የምናረገው ነገር የለም። ከማንም አካል ጋር ተባብረን የምንሰራው ነገር የለም። ከእግዚአብሔር ጉባኤ ከእግዚአብሔር ክብር ጋር ግን አብረን እንሰለፋለን። በጣም ወዳችኋለሁ አክብራችኋለሁ፣ የውድ ሣድስ ቤተሰቦቼ። እናንተም ጨምሩበት የጎደሉ ነገር ላይ እዚህ። የአእምሮ ምግብ አዘጋጅና አቅራቢ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። መልካም ጊዜ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብሎታል።